ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የአለም ዳርቻ ሁሉ እንደምን ቆያችሁን እንደተለመደው አለማችን ላይ መነጋገሪያ የሆኑ ርዕሰ ጉዳዮችን ይዘንላችሁ መጥተናል እነዚህ ርዕሰ ጉዳዮች እጅግ ጠቃሚ ሆነው ስላገኘን ወደ እናንተ ያመጣናቸው አንደኛው ርዕሰ ጉዳይ ኢትዮጵያና ኤርትራን የተመለከተ ነው ሳውዲ አረቢያ እንግዲህ አሰብን እንደወሰደች እየወጡ ያሉ መረጃዎች ያሳያሉ ይህም በኤርትራ ፈቃድ ማለት ነው ዝርዝር ጉዳዩን እናየዋለን ይህ በጣም አስደንጋጭ መረጃ ነው ምክንያቱም ምናልባትም የትንቢቱ ፍጻሜ ይሆን እንዴ ልንል የሚያስችል መረጃ ነው። ይሄ መረጃ አረቦች ወደ ኢትዮጵያ ይገባሉ የሚል በተለይ ደግሞ አባቶቻችን በገዳም ያሉ አረቦች እንደሚገቡ የሚገቡትም ደግሞ ወደ ጦርነት እንደሆነ ብዙ ጊዜ በተደጋጋሚ የተናገሩበት ጊዜ ነበረ። ያ ጊዜ አሁን ነው ወይ ያስብል የሚችል መረጃ ነው። ይሄ መረጃ ሁለተኛው የሚወስደን ወደ እስያዊቷ ሀገር ቻይና ነው። የቻይና በርካታ ቢሊየን ህዝቦች የት ገቡ በሚል ርዕስ ስር ነው። አንድ በጣም አስደንጋጭ የሆነ መረጃ ነው የምንነግራችሁ ማለት ነው። ከባድ የሆነ ለውጥን አስተናግዳል። የተፈለገው የተፈለገውም ደግሞ ይሄ ነበረ የአለም ህዝብ ቁጥርን መቀነስ ማለት ነው። ሮይተርስን ጨምሮ በጣም በርካታ ግዙፍ ሚዲያዎች የቻይና ህዝብ ቁጥር በዚህ ልክ ማሽቆልቆሉን ለዓለም አቀፉ ማህበረሰብ እያሰራጩት ነው ያሉት ማለት ነው። እንግዲህ ያለፈው ወረርሽኝ ያጠላባት ጥላ እንዲህ በቀላሉ መግፈፍ አይቻልም። በተለይ ደግሞ ከክትባቱ በኋላ ነው ህዝብ እያለቀ ያለው የሚል መረጃ ነው የወጣው። በእርግጥም ይሄ መረጃ ላያቆዩት ይችላሉ፣ ዩቲዩብ ላያወርዳው ይችላል። ምክንያቱም አይወዱም እንደዚህ አይነት ፋክት የሆኑ መረጃዎች ህዝቡ ጋር እንዲደርስ ስለ የማይፈልጉ ምናልባትም ሊያወርዱት ትችላሉ። እስከዛው ድረስ ላይክ፣ ኮመንት፣ ሼር ብታደርጉት ጥሩ ነው። ቤተሰባችንን ያልተቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ አድርጉና የደወሉ ምልክት ተጭናችሁ እኛን ተቀላቀሉ። ስንርፋ ክሮት እንጋብዛችኋለን። እንደተለመደው በከበረው ስጦታችሁ በላይክ በኮመንት በሼር እስከ መጨረሻው አብራችሁን ዘለቁ። መረጃውን ካክሱም ቲዩብ ኒሮ መንጸጊያ ያደርሳችኋለሁ። ሰናይ ቆይታ ይሆንላችሁ። መረጃውን ከቻይና እንጀምራለን። ከሲያዊቷ ሀገር ቻይና ህዝቦቿ ለመሆኑ የት ገቡ የሚል ነው። ወረርሽኙ ከዛም ደግሞ ክትባቱ አሁን በጣም በርካታ ሰዎችን እየጨረሰ እንዳለ እየተነገረ ነው። ቻይና እንግዲህ ህጓ በጣም ጠብቅ የሆነ ህግ አላት እና በዚህ ህግ ላይ አንድ ቤተሰብ አንድ ልጅ ነው መውለድ የሚቻለው ብላ ያወጣችው ህግ ራሱ ሱም ራሱ ተፅዕኖ አድርጓል። ህዝቧ እንደዚህ ማሽቆልቆል ማለት ነው እና ዝም ብሎ ከመረጃዎች ስናይ ዝም ብሎ አይደለም ይሄ ነገር የተከሰተው ወደ ስድስት አስርተ ዓመታትን ወደ ስልሳ ዓመታት ያህል የዚህን ያህል አስደንጋጭ የቁጥር ማሽቆልቆል በፍጥነት እንደዚህ መቀነስ ታይቶ አይታወቅም። አሁን ለሶስተኛ ጊዜ ነው ይሄ ነገር የተከሰተው ማለት ነው። አለም አቀፉ ሚዲያም ይህንን ነው እየተናገረ ያለው። በእስያዊቷ ሀገር እንግዲህ በ2025 በጣም በርካታ የሆኑ ወደ 10 ሚሊዮን ህፃናት ተወልደው ወደ 11 ነጥብ 1 ሚሊዮን በላይ ሰዎች ደግሞ ህይወታቸው አልፏል ማለት ነው። የቻይና የህዝብ ቁጥር ለሶስተኛ ጊዜ በተከታታይ አመት መቀነሱን የተነገረው ይሄ እንግዲህ የሆነው ከዚህ ከወረርሽኙ በኋላ ነው ማለት ነው። የሀገሪቱ ቢሮ ስታትስቲክስ እንዳስታወቀው የህዝብ ቁጥሩ ማለት ነው በ3.9 ሚሊየን እንደቀነሰ ነው እየተነገረ ያለው። ይህም እንግዲህ በ2022 ከተመዘገበው በጣም በርካታ የሆነ ቁጥር ቅናሽ ከእጥፍ በላይ መሆኑ ነው የተገለጸው። ቤጂንግ በ2022 ያጋጠማት የህዝብ ቁጥር መቀነስ በፈረንጆቹ 1961 በማኦ ዜዶንግ የስልጣን ዘመን የተከሰተው ከባድ የረሃብ አደጋ በኋላ ለመጀመሪያ ጊዜ ያጋጠመ እንደነበረ ነው የሚታወሰው የቻይና ቢሮ መረጃ እንደሚያሳየው በ2023 ላይ ራሱ የነበረው የውልደት ምጣኔው ወደ 7.7 በመቶ ዝቅ ብሎ 9.2 በላይ ሚሊዮን ህፃናት ተወልደዋል። ከ1ሺ ሰው 6.39 ሰዎች ይወለዳሉ እንደማለት ነበረ። የ2023 አዝ ነው ይሄ። በአንጻሩ የሞት ምጣኔው ደግሞ ወደ 6.6 በመቶ እድገት አድጎ 11.1 ሚሊየን ሰዎች በህይወት ህይወታቸው ያለፈ ብሎ ነው የመዘገበው። ይሄ ማለት የ2023 ስታስቲክስ ነው ማለት ነው እና አሁን ላይ ደግሞ ከወረርሽኙ በኋላ እንግዲህ 20 አሁን ኦልሞስት አራት አምስተኛ አመቱ እየመጣ ነው። ከወረርሽኙ በኋላ ኢኮኖሚ ውስጥ ያስከተለው ተጽዕኖ የወጣቶች የስራ እድል እየተመናመነ መሄድ የቻይናን የህዝብ ቁጥር እየቀነሰ እንዲሄድ ማድረጉን ነው ሮይተርስ እየዘገበው ማለት ነው። በተለይ ደግሞ አሁን በጣም በአጽንኦት እያነሱት ያሉት ከክትባቱ በኋላ በጣም በርካቶች ክትባቱን የወሰዱ እየሞቱ እንደሆነ ነው እየተነገረ ያለው። እንዳልኳቸው ይህን መረጃ ሊያወርዱት ይችላሉ። አይፈልጉትም፣ ይህንን መረጃ ለህዝብ እንዲደርስ ማለት ነው። እንግዲህ ቤጂንግ ከ1980 እስከ 2015 የተገበረችው የአንድ ህጻ ፈጣን ፖሊሲ ዋነኛው የህዝብ እድገቱ ማነቆ ነው ተብሎ ተደጋግሞ እንደሚነሳ ይታወቃል። አለማችን ሁለተኛዋ ባለግዙፍ ግዙፍ ኢኮኖሚ ሀገር እድሜያቸው ከ60 በላይ የሆኑ ዜጎቿ ቁጥር እየጨመረ ነው፣ ወጣት ደግሞ እየጠፋ ነው ማለት ነው። እንግዲህ በ2023 ራሱ በ1 ነጥብ 1 በመቶ አድጎ 296 ነጥብ 797 ሚሊዮን ደርሶ ነበረና በ2050 የቻነ ህዝብ ቁጥር በ109 ሚሊዮን እንደሚቀንስ የመንግስታቱ ድርጅት ትንበያ ነው የሚያሳየው እና ይህም በ2019 ከነበረው ትንበያ በሶስት ጥፍ መጨመሩ የሚያ እነሱ የድርጅት ባለሙያዎች የህዝብ ቁጥር መቀነስ በቤጂንግ ኢኮኖሚ ላይ ሊያሳደር የሚችለው ተጽዕኖ ቀላል አይሆኑም ሲሉ ስጋታቸውን ተናግረዋል ማለት ነው። እና የቻይናን ህዝብ መሰረት አድርገው ቢዝነሳቸውን የጀመሩ ኩባንያዎች ባለፉት አመታትም ቤጂንግን በመብለጥ ቀዳሚው የአለማችን ባለብዙ ሀገር ወደሆነችው ህንድ ፊታቸውን ሊያዞሩ እንደሚችሉ እያሳሰቡ ነው ያሉት አሁን ላይ ማለት ነው። እና በአለም ላይ ካሉ ሀገራት ወረርሽኙ በእጅጉ ከደቆሳት ሀገሮች መካከል ተርታ ግንባር ቀደማ ነው የምትሆነው። በተለይ ደግሞ ህዝቦቿን በማጣት በጣም እየተንኮታኮተች እንዳለች የተነገረ እየተነገረ ያለው ምክንያቱም አንድ ሀገር ያለ ህዝብ ምንም ነው ማለት ነው። እና እቺ ቀዳሚ ሀገር ሆናለች በጣም በርካታ ዜጎቿን ከሚያጡት ውስጥ ማለት ነው። መተዳደሪያቸውን የሚወዷቸውን ያጡ በርካታ ሰዎች ደግሞ ከማንነታቸው ከክብራቸው ጋር እየታገሉ ያሉበት ጊዜ ላይ ነው አሁን ያሉት ማለት ነው። እንደ አጠቃላይ በቻይና በጣም ከፍተኛ የሆነ ውጥረት እንደነገሰ ነው መረጃውም ያሳየው። ወደ ቀጣዩ መረጃ ስናልፍ ወደ ቤተሰቦቻችን ሳኡዲ አረቢያ ቢሊዮን ዶላሮችን እንደመደበች አሰብ ፖርትን ለመጠቀም የሚያሳይ መረጃ ነው ማለት ነው። ይሄ በጣም በርካቶችን ያስደነገጠ ጉዳይ ነው። ምክንያቱም ከዚህ በኋላ ኢትዮጵያ ወደ ኤርትራ የምታደርገው እንቅስቃሴ ኤርትራ ብቻ አይደለም ኮንሰርን የሚያረጋት ማለት ነው። አረቦች እንግዲህ ይገቡበታል የሚባል ነገር አለ። የሳውዲ አረቢያ ኢንቨስትመንት የበርበራ ወደብንና የአፍሪካ ቀንድ ጂኦፖለቲካዊ መልካ ምድርን እንደገና እንዴት አይኑን ሊጥልበት ቻለ የሚለውን ነው። እንደና እየወደን ነው እና ሳውዲ አረቢያ በኤርትራ ያሰብ ወደብ ላይ ለምታቀደው ባለብዙ ቢሊየን ዶላር ኢንቨስትመንት በአፍሪካ ቀንድ ትልቅ ስትራቴጂካዊ ለውጥ ለማድረግ መንገዱን እየዘረጋች ነው ያለችው ማለት ነው። ይህ እርምጃ እንግዲህ ሪያድን በቀጠናው ቁልፍ ተዋናይ እንድትሆን ከማስቻሉም በላይ በወሳኙ የቀይ ባህር የንግድ ኮሊደር ውስጥ ያላትን እንደ ኤምሬት፣ ቱርክ፣ ቻይና ያሉ ሌሎችም የዓለም ሀያላን ሀገራት የበላይነቱን ይፈታተናል። እንደ ትንሽ መረጃ እንዳታዩት ወደ ቤተሰቦቻችን ይሄ ከፍተኛ የሆነ ጫና ነው ኢትዮጵያ የሚመጣባት ማለት ነው። ምክንያቱም ኢትዮጵያ ገፍታ የምትሄድ ከሆነ እዚህ ጉዳይ ላይ ከላይ የጠቀስ ናቸው ሀያላን ሁሉ እንደሚገቡበት ነው የሚጠበቀው። ና በአሰብ ወደብ የሚደረገው ኢንቨስትመንት የኢትዮጵያን የባህር ላይ ፍላጎት በእጅጉ ሊያደናቅፍ ይችላል። ኢትዮጵያ የባህር በር የሌላት መሆኗን ከግምት ውስጥም በማስገባት በጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራው መንግስት የኤርትራን ወደቦች እንደ ወሳኝ መግቢያ በመመልከት የባህር ላይ መዳረሻን ሲመኝ የቆየ ነው። ስለዚህ አሁን ደግሞ እንደውም ጦሩን እያንቀሳቀሰ ነው። ኤርትራም ኢትዮጵያ ማለት ነው። ሚስጥራዊ ሪፖርቶች እንደሚያሳዩት ታዲያ ኢትዮጵያ ይህንን የመሰለው መዳረሻ ለማስጠበቅ ወታደ አድራዊ እርምጃ መውሰድ እንደምትችል ነው የሚጠቁሙት። ይሁን እንጂ ሳውዲ አረቢያ ተሳትፎ የኤርትራን የመከላከል አቅምና ኢኮኖሚያዊ መረጋጋት በማጎልበት ይሄንን መሰል ምኞቶችን ሊያደናቅፍ ይችላል። ይሄም ደግሞ በኢትዮጵያ ላይ ከፍተኛ የሆነ ጫና ያደርሳል ና ይሄም ብቻ አይደለም፣ ምኞቷንም ሊያደናቅፍ ይችላል። አሁን ኢትዮጵያ እያደረገች ያለችውን እንቅስቃሴ ማለት ነው የራሷ አለማድረግ አሰብን ማለት ነው እና ይሄም የኢትዮጵያ ማንኛውም ጠባጫ እርምጃ እና እንዲሁም ደግሞ ፖለቲካዊ የሆኑ ነገሮች በሙ ሙሉ እንደሚካረሩ ነው እየተነገረ ያለው ለኤርትራ ከሳውዲ አረቢያ ጋር መጣጣሟ የኢትዮጵያን ወታደራዊ ፍላጎት ለመከልከል እንደ መከላከያ ስትራቴጂ ሆኖ በአሰብ ላይ ያላትን ሉዓላዊነት ለማረጋገጥ ያስችላታል። አራት ነጥብ ያስችላታል፣ እነሱ የሚገቡ ከሆነ እና ይህንን አጋርነት የኤርትራ አቋምን ከማጠናከር ባለፈ ቀጠናዊ የሀይል ለውጥን በማሸጋገር ኢትዮጵያ በቀይ ባህር መዳረሻ ቦታዎች ላይ ያላትን ተጽዕኖ ድራሹን ሊያጠፋ ይችላል ነው እየተባለ ያለው። ይሄ እንግዲህ በርካቶችን አስደንግጧል። የሳውዲ አረቢያ ጣልቃ ገብነት ማለት ነው። የሳውዲ አረቢያ ኢንቨስትመንት በአሰብ ወደብ ላይ ያለውን እምቅ ኢንቨስትመንት ኢኮኖሚያዊ እድገት ብቻ ሳይሆን በአፍሪካ ቀንድ ጂኦ ፖለቲካዊ ስትራቴጂካዊ ለውጥ በከፍተኛ ሁኔታ እንደሚያንጸባርቅ ነው እየተነገረ ያለው ማለት ነው። ይሄ ለውጥ ታዲያ በሳውዲ አረቢያ እና በኤርትራ መካከል እያደገ ያለውን አጋርነት የሚያጎላ ሲሆን፣ ይህም በአለም ላይ በጣም አስፈላጊ ከሆኑ የባህር መስመሮች ውስጥ ጥቅሞቻቸውን ለማስጠበቅ ያለመ ነው ማለት ነው። የሳውዲ አረቢያ ኢንቨስትመንት በአሰብ ወደብ ላይ ያለውን እምቅ ኢንቨስትመንት ኢኮኖሚያዊ እድገት ብቻ ሳይሆን በአፍሪካ የአሜሪካ ቀንድ ጂኦ ፖለቲካዊ ስትራቴጂካዊ ለውጥ ነው የሚያንጸባርቀው። ይህ ለውጥ በሳውዲ አረቢያና በኤርትራ መካከል እያደገ ያለውን አጋርነት የሚያጎላ ሲሆን ይህም በአለም ላይ በጣም አስፈላጊ ከሆኑ የባህር መስመሮች ውስጥ ጥቅሞቻቸውን ለማስጠበቅ ያለም ነው። ይህ አይነቱ አጋርነት ታዲያ ቀጠናዊ ሀይል ሚዛንን በእጅጉ የሚቀያይር ነው ቅርጹን የሚቀይር ነው ማለት ነው። ለኤርትራ የኢትዮጵያ ጫና ለመቋቋም የሚያስችላትን ድጋፍ እናም የሳውዲ አረቢያ በአፍሪካ የጂኦ ፖለቲካዊ ላይ ከፍተኛ የሆነ ተጽዕኖ ይኖራታል ማለት ነው በተጨማሪም ደግሞ እርምጃ እርምጃውን ትብብሮችን፣ እንደገና ሊያስተካክልና ኤምሬትስ፣ ቱርክ፣ ቻይናን ጨምሮ በሌሎች የክልል ተጫዋቾች መካከል ስትራቴጂካዊ ቅድሚያ የሚሰጣቸው ጉዳዮች እንደገና እንዲገመገሙ ሊያደርግ ይችላል ማለት ነው። ሀያላኑ ይገቡበታል እዚህ ነገር ውስጥ ሁሉም በክልሉ የባህር ኮሊደሮች ላይ ፍላጎት አላቸው። ሁሉም በሚባል ደረጃ ከላይ ጠቀስ ናቸው፣ ሌሎችንም ጨምሮ ማለት ነው። እያንዳንዱ ሀገር በመሰረተ ልማት ኢንቨስትመንቶች እና በዲፕሎማሲያዊ ስራዎች ተደማጭነቱን ለማራዘም እየሰራ ሲሆን ሪያድ በአሰብ ላይ የሰጠችው አዲስ ትኩረት ደግሞ የትብብርና የስልጣን ሽግሽግ ስልቶቻቸውን እንደገና እንዲያጤኑ ሊያደርጋቸው ይችላል ማለት ነው። ለሶማሌ ላንድ በአሰብ ዙሪያ የተከሰቱትን እድገቶች የተለያየ አንድምታ ሊኖራቸው ይችላል። በነገራችን ላይ እና በአንድ በኩል በተባበሩት አረብ ኤምሬትስ ኢንቨስትመንቶች ከሚደገፈው የሶማሌ ላንድ በርበራ ወደብ ጠንከር ያለ የአሰብ ወደብ የተወሰነ ትኩረትና ሀብቶችን ሊያዞር ይችላል ማለት ነው እና በሌላ በኩል ደግሞ የጂኦፖለቲካዊ ውጥረትና የአሰብ መጠናከር በቀይ ባህር ዳርቻ የሚገኙ በርካታ አጋር ወደቦች እንዲኖሩት ያለውን ስትራቴጂካዊ ጠቀሜታ የሚያረጋግጥ ሲሆን ይህም በአካባቢው ያለውን አጠቃላይ የጸጥታና የኢኮኖሚ እንቅስቃሴ ይጨምራል ማለት ነው እና በሶማሌላንድና በኢትዮጵያ መካከል የተፈረመው የመግባቢያ ሰነድ የጋራ እውቅናና ኢኮኖሚያዊ ትብብርን በተመለከተ ውጥረት ውስጥ ሊወድቅ ይችላል ማለት ነው። ኢትዮጵያ በቀይ ባህር መድረክ ላይ ያላት መገለሏ የውጭ ፖሊሲዋን በተለይ ደግሞ ከሶማሌላንድ ጋር ያላትን ስምምነቶች እንደገና እንዲገመግሙ ሊያደርግ ይችላል። ታዲያ አሁን ይሄ እንግዲህ ሲጠቃለል የሚጠበቀው የሳውዲ አረቢያ ኢንቨስትመንት ከኢኮኖሚ ፈጠራ ከአራ በላይ ነው። በአፍሪካ ቀንድ ውስጥ ያለውን ቀጠናዊ አሰላለፍና የሀይል ተለዋዋጭነት ሊገለጽ የሚችል ስልታዊ እርምጃ ነው የሚሆነው ማለት ነው እና ቀይ ባህር ከጊዜ ወደ ጊዜ አከራካሪ ጂኦ ፖለቲካዊ ምህዳር እየሆነ ሲመጣ የሳውዲ አረቢያ ድርጊት ከሌሎች ክልላዊና ዓለም አቀፋዊ ሀይሎች ምላሽ ጋር ተዳምሮ በዚህ ወሳኝ አካባቢ የወደፊት የፖለቲካ ምህዳር ላይ ከፍተኛ የሆነ ተጽዕኖ እንደሚያሳድር ምንም አይነት ተጽዕኖ እንደሚያሳድር ምንም አይነት ጥርጥር የለም ማለት ነው። ይሄ ወዴት ነው የሚመራን? አባቶቻችን ምን ብለዋል? አረቦች ይገባሉ የሚገቡትም ለጦርነት ነው። ብለዋል ማለት ነው። የኢትዮጵያ ትንሳኤ ሊመጣ ሲል እነዚህ አካላት ወደዚህ እንደሚገቡ አባቶቻችን ልብ ብላችሁ ከሆነ ደጋግመው ባገኙት መድረክ ሁሉ ሲናገሩ፣ በመልእክትም ሲናገሩ ነበረ። ተግታችሁ ጸልዩ እያሉ ማለት ነው። አረቦች ይገባሉ ብለዋል እና አሁን እነዚህ ከላይ የጠቀስናቸው ናቸው። ቻይናን ጨምሮ ሀያላኖች ደግሞ ይሄ ቦታ በጣም ስትራቴጂካዊ ቦታ ስለሆነ ሁሉም አይናቸውን ትኩረታቸውን ወደሱ አድርገዋል። እንግዲህ ሳውዲ አረቢያ ቅድሚያ ይዛለች ይሄንን ቦታ ማለት ነው። ይሄ ደግሞ ከፍተኛ የሆነ የሆነ ጂኦ ፖለቲካዊ ውጥረት እንደሚያስነሳ እየተነገረ ነው ያለው። እንግዲህ አሰብን በተመለከተ የሀገራችን ጸሐፊዎች፣ ምሁራኖች ብዙ ብለዋል ማለት ነው። አሰብ የማናት በሚል ስም የበፍቄ አለም መጽሐፍ አለ። እንግዲህ ብታነቡት እሱን ስል እጋብዛችኋለሁ። ና በጨረፍታ ትንሽ ላስደምጣችሁ። የመጽሐፉ መግቢያ የመጀመሪያው አንቀጽ ኢትዮጵያውያን በተለያዩ ታሪክ ወቅቶች በሀገር ውስጥ ብቅ ያሉ አምባገነን መሪዎች የጫኑባቸውን በደሎች ሰው ሰራሽም ሆኖ ተፈጥሮ የወለ ቻቸውን ችግሮች በትዕግስት ያስተናገዱ ሲሆን፣ ኢትዮጵያውያን በትዕግስት የማይመለከቱት ነገር ቢኖር የድንበር መደፈር ነው ማለት ይቻላል፣ ይላሉ ጸሐፊው። የመጽሐፉ ዓላማ እያንዳንዱ ኢትዮጵያዊ አሰብ የኢትዮጵያ መሆኗን አውቆ የባህር በራችንን ማስመለስ ብሔራዊ ግዴታችን እንደሆነ ለማስታወስ መጣር መሆኑን በመግቢያው ላይ ተገልጧል። ምዕራፍ አንድ እንዲህ ይላል። ኢትዮጵያ የምትከራያቸው የጎረቤት ሀገር ወደቦች ርቀታቸው ከአዲስ አበባ ከ910 ኪሎ ሜትር ጅቡቲ 180 ኪሎ ሜትር ሞምባሳ ይደርሳሉ። የአሰብ ወደብን ብንጠቀም ግን 640 ኪሎ ሜትር ብቻ ከኢትዮጵያ የአሁኑ ክልል ደግሞ 60 ኪሎ ሜትር የእግር መንገድ ርቀት ወይም ደግሞ ከጅቡቲ አንጻር የአንድ ቀን የመኪና ጉዞ መቅረብ ትችላለች። ወደብ የሌላቸው ደሀ ሀገራት የውጭ ንግዳቸውን ከ33 እስከ 43 በመቶ ሊቀንስ ይችላል። ከዚህም በላይ ኢትዮጵያ ለወደብ ጊራይ በየቀኑ ከ3 ሚሊዮን ዶላር ልብ በሉ ብር አላልኩም፣ በየቀኑ 3 ሚሊዮን ዶላር ታወጣለች። ከዚህም በከፋ መንገድ በኢኮኖሚ እድገት አንድ ወደብ ያለው አገር በ24 ዓመት ኢኮኖሚው እጥፍ ማደግ ሲችል ወደብ የሌለው ግን 36 ዓመት ይፈጅበታል። ኢትዮጵያ ወደብ አልባ ከሆኑ አገራት መካከል በህዝብ ብዛት አንደኛዋ ስትሆን፣ ብሔራዊ ደህንነቷን በዚሁ ምክንያት ስጋት ላይ ወድቋል። ኢትዮጵያ ያለ ወደብ ቀረች ብለን የምንቆጭበት የምናዝንበት ምክንያት የለም ሲሉ ግን ጠቅላይ ሚኒስትር መለስ ዜናዊ ተናግረው ነበረ።